ዛሬ መሰናዶአችን ወዳጃቸውን ለማስደሰት ብለው በፈገግታ ታጅበው ስጦታውን በመቀበል መላውን ሰሃባ ጉድ ስላሰኙ የነቢያችን ሰለላሁ ዓለይሂ ወሰለም የቅንነት ጥግ ሂደት ልናስገኛቸው ወደድን። ቪዲዮን ላይክ በማድረግ እየጀመራችሁ ለሁሉም ሙስሊም እንዲደርስ የበኩሉን አስተዋጽኦ ያወቱ፣ እንዲሁም ሰብስክራይብ በማድረግ የሻድ መልቲሚዲያ ቤተሰብ የሆነው ሻርመልት መልቲ ሚዲያ ፕሮዳክሽን። አስደናቂው ክስተት። ከለታት አንድ ቀን አንድ ከገጠር የመጣ ኑሮ ያልተሰመረለት ድሃ ግለሰብ ሳህን ሙሉ ወይን ስጦታ ለነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ይዞላቸው ይመጣል። እርሳቸውም ስጦታውን ተቀብለው ወይኑን መብላት ጀመሩ። የመጀመሪያውን ጎርሰው ፈገግ አሉ። ሁለተኛውንም ጎርሰው ፈገግ አሉ። ግለሰቡም እጅጉን ተደሰተ። የነቢዩ ሰሃቦች ሁሌም ለነቢዩ ሰለላሁ ዐለይሂ ወሰለም ስጦታ ሲመጣላቸው ስለሚያካፍሏቸው ይህንን ጣፋጭ ወይን እንዲያካፍሏቸው በጉጉት መጠበቅ ጀመሩ። የአላህ መልእክተኛ ግን ሳያካፍሏቸው እያንዳንዱን የወይን ፍሬ እየበሉና ፈገግ እያሉ ሁሉንም በልተው ጨረሱ። ስጦታ አቅራቢውም እጅጉን በጣም ተደስቶ ስጦታውን ስለወደዱለት አመስግኖ ሄደ። አንድ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ ወደ እርሳቸው ጠጋ ብሎ የአላህ መልእክተኛ ሆይ፣ ምነው ሳያካፍሉ ሲል ነቢዩ ሰለላሁ ዐለይሂ ወሰለም ጠየቃቸው። እሳቸው ፈገግ ብሎ መለሱ። ሰውየው መደሰቱን አይታችኋል አይደል? ወይኑን ስቀምሰው በጣም ይመር ነበር። ባካፍላችሁ አንዳችሁ ግለሰቡን የሚያስካፋና ደስታውን የሚያፈርስበት ነገር እንዳታሳዩት ብዬ ስለሰጋሁ ነው ብሎ መለሱላቸው። ሐቢብ የኔ ነቢ፣ እናቴም አባቴም ሕይወቴም ፊዳ የሆኑሉት የዛሬ ፕሮግራማችን ይህንን ይመስል ነበር።